ሰላም ሰላም ወንዶቼ እንደምን አላችሁ? ከኦንላይን ላይ ገንዘብ ማግኘት ትፈልጋላችሁ? እንግዲያው ቪዲዮ ለናንተ ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ ቶቼ ተመልሻለሁ። እኔ ናታን ግርማ ነኝ ከናታን ኤች ዲ ከዩቲዩብ ቻናል። ቻናሊን የማታውቁ ካላችሁ ናታን ኤች ዲ ይሰኛል። ስለ ቴክኖሎጂና ስለ ቴክኖሎጂ ነኪዮ ነገሮችን መረጃዎችን በየጊዜው እለቃለሁ። እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዛሬ ኦንላይን ላይ እንዲህ ገንዘብ እንደምናገኝ ያሳያችኋለሁ። ቢትኮይን ብላስት የሚባል የጌም አፕሊኬሽን አለ። ይህ የጌም አፕሊኬሽን ነው ጌም በመጫወት ብቻ ቢትኮይን ይከፍለናል ማለት ነው። ከዚህ በፊት ተጫውቼ የተከፈለኝን ቢትኮይን አሳያችኋለሁ። እናም አሁንም ተጫውቼ አስልካለሁ። በጣም የሚሰራ አፕሊኬሽን ነው። 100% የሚሰራ አፕሊኬሽን ነው። በቀጥታ አሁን ወደ ኮይንቤዚ አካውንቴ ሄዳለሁ ማለት ነው። ወደ ኮይንቤዚ አካውንቴ ገብቻለሁ። ከዚህ በፊት የተላከልኝንም አሳያችኋለሁ። ለምሳሌ አሁን እዚህ ጋር በቢትኮይን ነው የሚከፍለኝ። ቢትኮይን ማለት ዲጂታል ገንዘብ በማለት ማጠቃለል ይቻላል። ቢትኮይን በኪሳችን ሸክመን እንደምንዞሩ የብር ኖት ወይም ሳንቲም ሳይሆን ኦንላይን ላይ በኢንተርኔት የሚቀመጥ ዲጂታል ገንዘብ ነው። ቢትኮይን ብላስት የሚባለው አፕሊኬሽን ምን ያህል እንደ እንደከፈለኝ መች እንደከፈለኝ አሳያቸዋለሁ። ከዚህ በኋላ አፕሊኬሽኑን እንዴት እንደምታወርዱት እንዴት አድርገን ገንዘብ መስራት እንደምንችል ጭምር አሳያቸዋለሁ ቪዲዮን ምንም ሳታሳልፉ እዩት። ምክንያቱም ደግሞ የሆነ ቦታ ካሳልፋችሁ ላይገባችሁ ስለሚችል ቪዲዮን እስከ መጨረሻ እዩት። የግድ እስከ መጨረሻ ማየት አለባችሁ ማለት ነው። ይኸው እዚህ ጋር እንደምታዩት ፍሮም ብሊንክ ፋይናንሻል የሚል የተላከልኝ ይታያችኋል። አሪሲቭ ቢትኮይን ፍሮም ብሊንክ ፋይናንሻል የሚል ይታያችኋል። ይኸው በቀይ መስመር ያሰመርኩበት ማለት ነው። እሱ ስገባ እንደምታዩት ብሊንክ ቢትኮይን ካሽ አውት ታንክስ ፎር ፕሌይንግ ኢፍ ዩ ላይክ ምናምን ያን ይቀጥላል። ይህንን በጣም ስለወደቱ ስለሆን ለእናንተ ሪፈር የማደርጋችሁ ይህን አፕሊኬሽን ቢትኮይን ብላስት የሚባለውን አፕሊኬሽን በማውረድ ቢትኮይን መስራት ትችላላችሁ ማለት ነው። 26 ሳቶሺ ዊዝድሮ አርግቻለሁ እንደምታዩት 26 ሳቶሺ አለኝ። አሁን ጌሙን በመጫወት እንዴት ገንዘብ መስራት እንደምንችል አሳያችኋለሁ። በቀጥታ ወደ ቢትኮይን ብላስት ወደሚባለው አፕሊኬሽን እንሄዳለን። እንደምታዩት ይህን ፊት ለፊት ያለውን ቢትኮይን ብላስት የሚባለውን አፕሊኬሽን ስልካችን ላይ ከጫንን በኋላ ኦፕን ብለን እንከፍተዋለን። ይኸው ብሊንግ ነው የሚለው። ይሄ ቅድም ኮይን ቤዝ አካውንታችን ውስጥ ያየነው አይከን ነው። ሎዲንግ ያደረግና ቢትኮይን በላስት ጌሙ ይከፍትልናል ማለት ነው። እንደምታዩት እንደዚህ ሎዲንግ ካደርጋ በኋላ ልክ እንደዚህ ይከፍትልናል። እንደምታዩት እዚህ ጋር 3699901 ብሊንግ አለኝ ማለት ነው። ከዚህ በፊት ተጫዋቼ ያገኘሁት ብሊንግ ነው። አሁን የምናደረጋለን ጌሙን ለመጫወት እንደምታዩት እዚች ጋ ፕላይ የምትበተናለች እሷን በመጫን ጌም መጫወቱ እንችላለን ማለት ነው። ፕላይ የምትሏን በተን አንዴ እንጫናታለን ማለት ነው። ኤዮፕሌ የምትላንበት ስንጫናት ሎዲንግ ያደርግና ይከፍትልናል። እንደምታዩት እዚህ ጋር ታርጌት ይሰጣችኋል። ኮሌክቶል ብሎክስ የሰጣችሁን ታርጌት የግድ መጨረስ አለባችሁ ማለት ነው። ኮሌክቶል ብሎክስ ሌቭል ዘጠኝ ላይ ደርሻለሁ ያለው ማለት ነው። እንደምታዩት አስጀምረዋለሁ። ጌሙን መጫወት እጀምራለሁ ማለት ነው። እንደምታዩት ጌሙን በዚህ መልኩ እጫወተዋለሁ ማለት ነው። ኮሌክቶል ብሎክስ የሰጠኝን ሁሉንም መጨረስ አለብኝ ማለት ነው። ጀመርኩ። እንደምታዩት ሌቭል 9ን ኮሌክትወል ብሎክስ የሚለውን አላለፍኩም። ነገር ግን 400 ሺህ ብሊንግ ደርሻለሁ። እንደዚህ የተጫወትን ኮይን ብሊንግ መሰብሰብ ትችላላችሁ ማለት ነው። የሰበሰባችሁትንም ብሊንግ ዊዝድሮ ማድረግ ትችላላችሁ ማለት ነው። እንደምታዩት እኔ 400 ሺ ብሊንግ ደርሻለሁ ማለት ነው። ነገር ግን አንዴ ዊዝድሮ ካረጋችሁ በኋላ በየ አምስት ቀኑ ነው ዊዝድሮ ማድረግ የምትችሉት ማለት ነው። ለዛ በጣም ብዙ ከሰበሰባችሁ በኋላ ዊዝድሮ ብትሉ ነው የሚሻለው። ማለት አንድ ሚሊዮን ምናምን ብሊንግ ስደርሱ ዊዝድሮ ማድረግ አለባችሁ ማለት ነው። እኔ የተጫወትኩትን ያህል ወደ ኮንቤዚ አካውንት ለመላክ የተጫወትነውን ያህል ብሊንግ ወደ ኮይምቢዝ አካውንታችን ለማስላቅ እዚህ ጋር የምትመለከቱትን ካሽ አውት የሚለውን አንዴ እንጫናለን። እንደምታዩት እችን ካሽ አውት የምትለውን ተታያጁ ተላልቻ እሷን አንዴ እንጫናታለን። ልክ ስንጫናት ልክ እንደዚህ ይመጣልናል። ፕሊስ ኢንተር ዘ ኮይምቢዝ ኢሜል አድረስ ዛት ዩ ወርልድ ላይ ቱ ካሽ አውት ቱ ይለኛል። ግዴታ እዚህ ጋር የኮንቢዝ አካውንታችሁን ኢሜል አድራሻ ነው መተት ያለባችሁ። ኢሜል አስገብተን ካስገባን በኋላ ኮንቲኒው ማለት ብቻ ነው የሚጠበቀብን ማለት ነው። እንደምታዩት እዚህ ጋር ኢሜል አድራሻችንን የኮንቢዝ ኢሜል አድራሻችንን ካስገባን በኋላ ኮንቲኒው እንለዋለን። እዚህ ጋር የካሽውት ኮንፈርሜሽን ሪኩስት ጠይቀናል። ያኔ ኦኬ ብለን እናልፈዋለን። እንደምታዩት ካሽውት ኮምፕሊት ይለኛል። እንደምታዩት ከ48 እስከ 24 ሰዓት ባለው ሰዓት ውስጥ ይላክላል ነው የሚሉኝ። እስከዛ ሰዓት መጠበቅ አለብኝ። ከዚህ በፊት አስልኪ ስለማወቅ በ24 ሰዓት ውስጥ ነው ይላኩልኝ ማለት ነው። እንደምታዩት ባክ ቱ ዳሽቦርድ ብዬ ስመለስ ዜሮ ብሊንግ ነው የቀረኝ ማለት ነው። እንደምታዩ ምንም ብሊንግ የለኝም። አሁን ተልኮልኛል ወይም አልተላክልኝም የሚለውን ለማረጋገጥ ወደ ኮንቢዚ አካውንት ሄጄ ሪፍሬሽ እያደረኩ እንደተላክልኝ ወይም እንዳልተላክልኝ ልይ። ወደ ኮንቢዚ አካውንት እገባለሁ። እንደምታዩት ገብቻለው እንደምታዩት ኮይንቤዚ አካውንቴ ላይ ነኝ። እስቲ ሪፍሬሽ ላርግና ላረጋግጥ። እንደምታዩት ሪፍሬሽ እያረግኩ ነው፣ ሎድ እያረገ ነው። እንደምታዩት አልተላከልኝም። ይሄ ማለት በ24 ሰዓት ውስጥ ነው የሚልኩልኝ ማለት ነው። እስቲ ድጋሚ አንዴ ሁለቴ ሶስቴ ሪፍሬሽ ላርግና ካልገባ 24 ሰዓት ጥብቅ እንደምታዩት ይኸው ሪፍሬሽ ሳረግ ተልኮልኛል። ይህን ቪዲዮ የቀረጽኩት ከ12 ሰዓት በኋላ ነው። ይኸው እንደምታዩት ከ12 ሰዓት በኋላ ተልኮልኛል ማለት ነው። እንደምታዩት ይኸው ሪሲፕ ቢትኮይን ብሊንግ ፋይናንሻል ብሊንግ ቢትኮይን ካሻ ውስጥ ታንክስ ፎር ፕሌይንግ እንደ ቀድሞ ይለኛል። እንደምታዩት ይኸው 401 ሳቶሺ ተከፍሎኛል ማለት ነው። እንደምታዩት ኮምፕሊት ነው። ይኸው ከ12 ሰዓት በኋላ ተከፍሎኛል ማለት ነው። እንደምታዩት በዚህ መንገድ ብሊንግ መሰብሰብ እንችላለን። ቢትኮይን ተቀብለን ገንዘብ ማግኘት እንችላለን ማለት ነው። በቀጣይ ቪዲዮ ደግሞ እንዴት ቢትኮይንን ወደ ገንዘብ ማስቀየር እንደምንችል ወደ ገንዘብ መቀየር ል አሳያችኋለሁ እንደምታዩት፣ በዚህ መንገድ ገንዘብ መስራት እንችላለን ማለት ነው። ጌም በመጫወት ብቻ ማለት ነው። እንዴት አፕሊኬሽኑን ዳውንሎድ ማድረግ እንደምችል አሳያችሁ። በቀጥታ ወደ ጉግል ፕሌይ ስቶር እንገባለን። ከገባን በኋላ እንደምታዩት ፕሌይ ስቶር ይከፍተልናል። ፕሌይ ስቶር ላይ ከገባን በኋላ ሰርች ባር ላይ ሄደን ቢትኮይን ብላስት ብለን ሰርች እናረጋለን። እንደምታዩት ቢትኮይን ብላስት ብለን ሰርች እናረጋለን። እንደምታዩት ያው ቢትኮይን ብላስት ብዬ ሰርች አድርጌ እንደምታዩት አንደኛ ላይ ነው የሚመጣው አፕሊኬሽኑ ቢትኮይን ብላስት። እንደምታዩት የአፕሊኬሽን ነው ይህ ፊት ለፊት የሚመጣላችሁን አፕሊኬሽን ታወርዱታላችሁ። እንደምታዩት በጣም ቤስ የሆን አፕሊኬሽን ነው። ፎር ፖይንት ፎር ሬት ያለው አፕሊኬሽን ነው። በጣም አይ ኳሊቲ የሆን አፕሊኬሽን ነው። ከአንድ ሚሊዮን በላይ ሰዎች ዳውንሎድ አርግተውታል። ስለዚህ ይህን አፕሊኬሽን በማውረድ እኛም ገንዘብ መስራት አለብን ማለት ነው። እንደምታዩት በዚህ አፕሊኬሽን መቶ ፐርሰንት ገንዘብ ተከፍሎኛል ማለት ነው። አይታችኋል። ይህን አፕሊኬሽን በማውረድ ብቻ ገንዘብ እንሰራለን ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ቻናሌን ላይክ ኤንድ ሼር ሰብስክራይብ ማድረጋችሁን አትርሱ። አዲስ ያላችሁም ሰዎች ካላችሁ ቻናል ሰብስክራይብ አድርጉልኝ። በሚቀጥለው ቪዲዮ እስከምንገናኝ ባይ